ይኸው አልታዘዝም ብላ አለች ብላ አለምንም ጥፋት ማለት ነው። ውጭ ላይ ካሜራ አለ። በጥፊ ነው ያለኝ እና በቃ ማሰሪ ከሆነ ስሪ፣ እኔ ቤት እኔ ቤት ሚሰራ ሰራተኛ እንደዚህ ነው መማ ተመተው ነው የሚሰሩት። ስለዚህ ተመተሽ ነው በቅጣትሽ ትመቻለሽ። እንደ ምንም ያጠፋው ነገር እኮ የለም ልጅ አልመታ ምንም ያዳረኳት ነገር የለም። እንዴት ትመታኛለህ? እኔ ለምን ትመታኛለህ? ስለዚህ እኔ ፖሊስ ነው የምፈልግ። ፖሊስ ጥሩ ሊስል እሪ እምቢ አለኝ ማለት ነው እና አይ፣ ካልፈለግሽ በገንዘብሽ ነገ አሳፈርሻለሁ፣ ከፈላሽ ቀጥለሽ ስሪ አለኝ ማለት ነው እና ወጋጁ ተባበሩኝ። ለምን ይመታኛል አለ እንጂ

እኔ እየተመጣሁ እንዴት ነው የምንቀጥለው? እኔ አልቀጥልም። እስኪ ለምን ዝም አልች? እስካሁን ለምን አንቺ ማለት ካንስሌሽን ስጪኝ፣ ለምን አትያጭው አልኳቸው። አይሆንም አድርጊው፣ አይሆንም። ቀላል ነው ማሪ ነገ ምሽ ነገ። አሁን ቁጥርሽን ስጭኝ። አሁን በኦንላይን እኔ ከስልሻለሁ ሰውዬው ካንስሌሽን እንድትሰጣሽ በፈለግሽው ሰዓት። ማነው ኮንትራክቲሽን ከጨረስሽ በኋላ ካንስሌሽን እሺ፣ በፈለግሽው ሰዓት ማግኘት ትሽያለሽ።

በዱላ ምናምን አንቺ ቪዲዮ ቀረሽ እንደዚህ መጥቶ እንደዚህ ሲያደርግሽ ቪዲዮ ቀረሽ። ስልክ ማውጣት አይቻልም። ከክፍል ስልክ ማውጣት በጭራሽ አይቻልም፣ በጭራሽ። አንቺ ይሄን ነገር ከሶስት አመት በፊት ማለት አክስብት ስላደረግሽ ነው እንደፈለጉ ነው የሚያደርግሽ። ይሄ ደግሞ የአንቺ ሰጠት ነው። እንዴት ዝም ትያለሽ እስከ ዛሬ ስልክ ያለሽ? አሁን እዚህ ጋር እድል ስላገኘሽ እዚህ ስለገባሽ ማለት አሁን እንትን እያለሽ ኖ ይሄ ማለት የእናንተ ሰጠት ነው። ግዴታ ሁላችሁም መስማት አለባችሁ። የእናንተ መብት ነው። እናንተ ማለት እቃ አይደላችሁም። እናንተ በክብራችሁ እዚህ ሰርታችሁ ማለት የምታገኙት ብር ነው። ገባሽ ሙሽ። በነፃ እየሰራሽ የለም፣ በነፃ አይደለም እየሰራሽ፣ እየከፈልሽ ነው። ባሪያ አይደለሽ። ከእሱ ቤት እንደፈለጉም የሚያደርግሽ፣ ይሄ ያንቺ ሰጠት ነው። ከመጀመሪያ እጁን አንስቶብሽ ወይም የሆነ ነገር አስፈራርቶሽ፣ ይሄ ያንቺ ሰጠት ነው። ዝም ባማለትሽ ማለት ነው።

ያለ ሲም ካርድ ይዛል። እሺ ወንድም፣ አሁን ልደውል ልደውል ወይስ ምን ማድረግ አሁን? ይኸውልሽ፣ አሁን አንቺ ሰውነትሽ ላይ ምልክቶች አሉ፣ እንደ ደበደብሽ እኔ በጥፊሴ ላይ ውጪ ላይ አለ፣ ካሜራ አለ ካላጠፋችሁ ማለት ነው። አላውቅም። ውጪ ላይ በጥፊ ብሎኛል እና ግቢ ብሎ በጣም አስፈራርቶኛል። እኔ አልገባም አልኩኝ። አስፋልት ዳር ነው በጣም ጩኸ፣ ያለው ሰው ግን አላየኝም። ማብራቱን አጠፋችሁ ማለት ነው የውጪ ማብራት፣ ሴትዮ ማለት ነው እና

ብዙ ጊዜ በጣም ትዋሻለች፣ ዋሽታ ትነግረዋለች። እኔ ላይ ነው የሚጮኸው ሁልጊዜ። በቃ እኔ አሁን መስራት ስለምፈልግ ወረቀቴና ፓስፖርት ስጠኝ፣ እኔ ልውጣ። ሁለት ዓመት ግዴታ የጨርሽ ያለው ስለዚህ እኔ ስለማትፈልገኝ እየዋሸች የነገረችህ ነው፣ ስለዚህ እኔ በወጣ ይሻላል፣ ስጠኝ ስለው አይሆንም ወይም ያወጣሁትን ክፈል ወይም ደግሞ አገርሽን ከስሌ ነው ማሳፍርሽ አለኝ። ቅድም አሁን በጣም ሲጮኸብኝ፣ አንደኛ በጥፊ ሲለኝ አዞረኝ፣ ወደኩኝ፣ ሁለተኛ ደግሞ በ በጣም ሲጮህብኝ በቃ እሺ ከስላ ወረቀቴን ስጠኝ አልኩት ማለት ነው። ግን ከዛ በፊት ደግሞ ሳራ አላስገባችኝም እንጂ ከነንተኑ ምናምኑ ቪዲዮ ልትቀርጩልኝ ፈልጌ የነበረ እኔ ያው ቻንስ አላጋጠመኝም። አልገባወኝም። አሁን አንቺ ሲም ካርዳለሽ ወይስ የለሽም? አሁን ሲም ካርዳለሽ? የለኝም። እሺ ሲታደስ በቃ ያለው ችግር ተናገርኩኝ። አንደኛ ቲክቶክ ከፈልጋለሁ፣ ሁለተኛ ደግሞ ስልክ እንትን ቤተሰቦች ማናገር እፈልጋለሁ። ክፍለ ሀገር ያለ ቤተሰብ አለኝ፣ ስለዚህ ሲም እፈልጋለሁ አልኳት ማለት ነው። እሺ ያለችኝ እና የሁለት ወር አወጣችልኝ ማለት ነው። ከሁለት ወር በኋላ ስልኩ አይሰራም። ምንም ነገር አይሰራም። ከትላንት ወዲያ ስትጠይቃት አይ ሳንቲም ፈልጎ ነው ሳንቲም ነው አለችኝ ማለት ነው። ሌላ ሰው ሲሞላ አይ ሲም እኮ የለውም እያለ ነው አሉኝ ማለት ነው። አሁን የሴትዮ ስልክ ነው እንጂ የእሱ ስልክ፣ በራሷ ከፍታ ቆርጣ ሊሆን ይችላል። በጭራሽ አላውቀውም። አሁን ቀድምሉ ማለት ነው ቀድሙሉ። ዋይፋ ነው ያው፣ በዋይፋ ነው የምጠቀመው፣ እና ዋይፋው ዘግታቢ ነው አሁን። ነው እሱ ከመጣ ነው የከፈተችው ማለት ነው። ያው ስወጣ ምናምን ካሜራ ስላለ እንትን እንዳይሉ መሰለኝ፣ እና በሩን እራሱ ቆልፈውታል እንዳልወጣ፣ በሮች ምናምን እንዳለቁ ላልፈውብኛል ማለት ነው። እሺ እንትን አለሽ? ቢሮ አለሽ? ቢሮ ብዬ አለው። ከዚህ በፊት ቢሮ ወሰደኝ ስለው ጊዜ ያመጣችሽ ልጅ አገር ገብታለች አለኝ ማለት ነው። አገር ገብታለች ከዚህ በፊት ደግሞ እንደዚህ በጣም ጫና ሲፈጥሩብኝ፣ በቃ እሺ ደላላውን የባለቤቴ ደላላውን አናግርና እባክህ ከዚህ ያውጣኝ የአንድ ነገር ሳታደርገኝ ብዬ ዋለው። ደላላው ደግሞ እኔ ሁለት አመት ከሞላ አንቺ እኮ ሶስት አመት ሰርተሻል፣ ሶስት አመት ሰርተሻል፣ በቃ ተረጋጊ። ይህ እንደዚህ አይነት ነገር ይፈጠራል፣ ግን ሙኔት አንቺ አንቺ ቁጥር ብትሰጠኝ ላግባባላት እችላለሁ። ለሴትዮዋ ደውዬ አንቺ ለሰውዬው ቁጥር በውስጥ በኩል ባዩ ላይ እንትን አለ እንትኑን አለ የፓስፖርቱ አላቆኑም ግን አይዲውን አለ ማለት ነው። ሀታ እንኳን በውስጥ ያናችሁ ስልክ ስጡኝና በውስጥ ልላክላችኋል። ሁለት ስምንት አራት የሴትዮ ቁጥር ነው። ምሳጠቅሽ፣ ተረጋጊ። የአይዲ ቁጥር የአይዲ ቁጥር የሴትዮዋን ቁጥር። በውስጥ እያወራሽ ከሆነ አንሰማሽም። ስልክ ተደውሎባታል ጋይስ።

የወላይታ ልጅ እባክሽ የልጁን ቁጥር ለጁጁ ስጪ ምንድነው ልታሳየን የፈለገችው ቁጥሩን ማሳያት በዚህ ይችላለሁ እንዲህ ይጠልፉታል የባሰ አንቺ ልጅ እሺ እሺ አንድ ሰው ይግባ አንድ ሰው ያውራ በ ውስጥ እሺ አንቺ እኔ ዋትሳፕ አለሽ አይደል እንዴ አዚዛ አሁን ልክልሻለሁ እኮ ብዙ መረጃ እንጂ የአይዲ ቁጥርሽን ስጪ። ከላይ ያለው ነው የምሰጥሽ ነበር የሚለው ስምንት አራት ብሎ ነው የሚጀምረው እህቴ ሰባት፣ ስምንት አራት ሲጀምር ገብታ እየወጣች ሳይሆን፣ ስልክ ተደውሎባት ነው። አይደለም እየተናገረች ነው። ቁጥሩ ነው እሱ። እዛ ጋ ሄደ። እያነበበች ገባት ከእንትን ላይ፣ ከፎቶ

አይዲው ራሱ እጇ ላይ ያለ አይመስለኝም። ታሜ በፎቶ መሰለኝ እጇ ላይ ነው ያለችው። ኖ አይ ቲንክ እንትን ስልኳ ላይ ስክሪን ቻት አድርገው መሰለኝ። ለዚህ ነው የምትወጣው የምትገባው። ኦኬ የሞኒት ቁጥር አላት አይደል? አሁን ቁጥር የላከችላት። እሺ በዛው አይዲ ላክ ይላት።

እሱ ቀጥታ ሚሰራል ኢሞ ይሰራል። ሁለቱ ነው። አይሰጥም፣ አይሰጥም። ጭራሽ እኮ እኔን እያስፈራሪ ነው። ድጋሚ አይሰጥም፣ ከዚህ ሌላ አይሰጥም። ማሪ ቀጥታ ቁጥር ነው እንጂ መሆን ያለበት እንትን አይልም። ውዴ አዚዛ አዚዛ ስጫለ ሙኒት እሺ ቆይ ከታች ውዴ እሱ ህም ከኢትዮጵያ ከገባት ጀምሮ የሚያወራኝ በዚህ ነው። አይሰጠኝም እኮ ተቃጠልኩኝ። እግዚአብሔር እውነት አይቅናለት፣ እያሰበው ሁሉ አይሳካ። እኔ የተሚቃጠለው እሳት ያቃጥለው እሱ

አዚዛ ዋትሳፕ የወላይታ ልጅ ዋትሳፕ የለውም። ሳራ አንድ ን ስልኬ ልስጥሽ እና ዋትሳፕ ላይ ማለት ነው፣ እና አይዲው እልክልሻ አለው ማለት ነው ዜሮ ት

እሷ ነው ግን ሀይል ላት እና፣ እሺ ወደ ኢሞ ብቻ በቃ እሱ ይጠቀማል እና እንዳለ እሱ ነው የራሱ ነው። አቤት ማሪ ዋትሳፕ የለው ማሪ እራለው። ዜሮ አምስት እሺ፣ ዜሮ አምስት ሀያ አንድ እሺ፣ አስራ አራት እሺ፣ ሰማኒያ ሁለት እሺ ሀያ አንድ መጨረሻ። ሀይ ብዬሻለሁ። ላኪ ሙኒት፣ ቆይ ልላክልሽ አንድ ጊዜ። ከዛ ባራት የወላይታ ልጅ ዋትሳፕ የለውም። ኢሞን ያልጠቀምም። በጣም ነው የምጠላው። ኢሞ አልወድም። በስ ካላስ፣ ምንም ልረዳሽ አልችልም። ይሄው ሙካላስን ምንም ኢሞ አልጠቀምም። ሙዴ እንዳልደውል የኢትዮጵያ ቁጥር ነው የሰጠሽኝ። ዋትሳፕ ላይ እንዳላወረው ቁ እና ሎኬሽን ስልክ ሴትዮ ናት የምትልከው ማለት ነው። ገባሽ? ግን ጎረቤት አሉ ጎረቤት፣ አሁን እዚህ ጋር ኮመንት ላይ ጎረቤት፣ ጎረቤት ነች። ሎኬሽን ልላኩ እያለች ታውቂያታለሽ? አዎ እነሱ ይልኩልሻል። እነሱ ሰፈር ነኝ እኔ፣ እነሱ ሰፈር ነኝ አሁን